ቤት ኪችን ሚዲያ በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድቤት ወጎድ፣ የህይወት ገጠመኞች እንባ የሚያራጩ እንዲሁም በሳቅፍ እንዲትቅ የሚያደርጉት ስታዎች ይኮመኮሙበታል። ቤት ኪችን ሚዲያ ሰዎች የረሳት ነገር አንድ ነገር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ሰላም እንደምንቆያችሁኝ። የተከበራችሁ እና የተወደዳችሁ ቤተሰብ የሆናችሁ ቤተሰብ ያልሆናችሁ በሙሉው አለም ላይ የምትኖሩ ቤተሰቦች ሰላማችሁ በዘት ይበልልኝ። ቤተሰብ የሆናችሁ እንደተለመደው ላይክ ሼር ኮሜንት በማድረግ አሁንም እንድታበረታቱ በትትና ጠይቃለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮዎችን አይታችሁ ለዚች ልጅ ይገባታል የምትሉትን አስተያየት ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትትና ጠይቃለሁ። ዛሬ ደግሞ ምን ሆነሽ ነው ባዶ እጅ ነው የመጣሁ ቤት ያልተለመደውን ብላችሁ እንደምጠይቁኝ አልጠረጠርም። ቤተሰቦች፣ አዎ በባዶ እጅ ነው የመጣሁት፣ ግን ለየት ያለ ነገር ላሳያችሁ ነው የመጣሁት። እየሰራሁ እያለ አስታውሺ፣ ለምን ቤተሰቦች ጋር ይህንን ሀሳብ አቅርቢው ቤተሰቦች አያግዙኝም ወይ ብዬ አሰብኩኝና መጣሁ እሱም ሁላችንም ቤት የምናገኘውን ሁላችንም የምንጠቀመውን ነገር እየሰራ ነው። ለራሴ ግን እናንተ እስኪ እኔ ያላወቅኩትን እኔ የተሳሳትኩትን ነገር እናንተ እንድታርሙኝና እንድታሳዩኝ እንድታስተምሩኝ መጥቻለሁ። ለዛውም ሌሎችም እንደኔ አይነት የማያውቁት እንዲማሩበት ሁላችንም እንድንማርበት ስለፈለግኩ ነው፣ ይሄን ነገር ይዤላችሁ የመጣሁት። ምን እንደሆነ ላሳያችሁ። ይሄ ቅመሙ ነው። እንደምታዩት እዚ ጋ ቅመም ይሻለሁ ያለኝም እዚ ጋ ነጭ ቅመም አለኝ። ይኸው ነጭ ቅመም አለ። ይህኛው ምንድነው የሚባለው? ስሙን ኮሜንት ሊያስቀምጡልኝ ስሙ ላለቀው በአረበኛው ነው በአረበኛው አውቋለሁ ጀውዚ ይሉታል። በአማርኛው ኮሜንት ላይ አስቀምጡልኝ። ከዚህ ጋር ነጭ ቅመም አለኝ፣ ኮረሪማ አለኝ። ነጭ እንዳያጠቁሮ ነው። ነጭ ቁንዶ በርበሬ ወይም ደግሞ ነጭ አዝሙ ነጭ ቅመም ቻላቅም እሷ አለ። ጥምዝ ቅመም አለው። የስጋ መጥበሻ ትንሽ አድርጌበት አለውኝ። ትንሽ የእርድ እና ጤና አዳም። ጤና አዳም ስደልስ እርጥቡን አላገኘም ነበር። ደረቁን ጤና አዳም ፍሬ አድርግ ያለውኝ። ለማንኛውም የተሳሳትኩትን ልክ ያለንኩትን ነገር ታርሙኛላችሁ ማለት ነው። እና እንዴት እያዘጋጀው እንደሆነ ኑ አብረን እንይ። አዎ ቤተሰቦቼ፣ ይቅርታ አንድ የረሳት ነገር አለ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም እንደተለመደው ሼር ኮሜንት በማድረግ እንድታበረታችን በትህትና እጠይቃለሁ። ቤተሰቦቻችን ትንሽ ፀሐይ እንደምትሊም እንዲመጣው አሁን አሰጠዋለሁኝ። ያው እንደምታዩት ሽሮችን ደግሞ ላሳያ ኖ ሽሮችን ላሳያችሁ እንዴት እንደሆነ እዚህ ጋር በሶ ላይ እንደዚህ እየደረቀልኝ ነው። በቃ ሴት እቃ ምንም አጠይቁኝ የሴት ነጥብ ካጠይቁኝ ትላላችሁ። በነገራችን ላይ አንድ የተማርኩት ነገር ምን እንደሆነ ታውቃላችሁ ቤተሰቦች? እንትን በሶ ብዙ አይነት አለው። በሶ ብዙ አይነት አለው። የበሶ ዘር ሆኖ ቆሎ ራሱ ሶስት አይነት ቆሎ አለውና በጣም ነው የገረመኝ። የበሶ ቆሎ ሲባል አንድ አይነት ነበር ይመስለኝና እቺ ስገዛ ግን ሶስት አይነት እንዳለው ነው ደረጃ እንዳለው አንደኛ፣ ሁለተኛ፣ ሶስተኛ የሚባል ደረጃ አለው እና ሁሉም የበሶ የሚባለው ቆሎ አንድ አይደለምና ይሄ በጣም አሪፍ ገብስ የሚባለው የበሶ ቆሎ የሰጠኝና እንዴት እንደሆነ ስን ማሳያቸዋለሁ። ትትት ሳረክስ ራሴ ነኝ ቤት ውስጥ የደለስኩት የተጠቀምኳቸው ገባቶች ደሞ ሲደለስ ዝንጅብል አለው፣ ነጭ ሽንኩርት፣ ያበሻ ቀይ ሽንኩርት፣ የስጋ መጥበሻ፣ በሶ ብላ አርኬ ሁሉንም አንድ ላይ አድርጌ ከፈጭ እንትን ካልኩ በርበሬው ያው በርበሬው ያው አድርጌ አንድ ላይ ቅመሞችን ከፈጨ በኋላ እርጥብ ሲሆኑልኝ ከሽሮ ጋር ብሬ እያደረግኩ ነው የደለስኩት። ራሴ ቤት ውስጥ ነው የደለስኩት። እሱንም ቪዲዮ ለምን ምን ለማመድ ለዛ ነው ላሳያችሁ የሚፈልኩት ማለት አሁን በጣም ሽሮ በበርበሬ ማዘጋጀት በእንደዚህ አይነት ማዘጋጀት በጣም ጎበዞች የሆናችሁ እናቶችም ወጣቶችም አላችሁና፣ እናንተ ትክክለኛ ነገሩን አይደል እንድናገሩ ስለፈለኩ ነው ማለት ነው። እንግዲህ ሽሮ ይሄንን ይመስላል በጣም የሚያምራው ሽታ ሲደለስ በጣም የሚያምራው። ተደለስኩት በኋላ ሁለት ቀን እንትን ብያዋለሁ፣ አጅ ይያዋለሁ ማለት ሸፋፍኜ ቁጭ አርግ ይያዋለሁኝ እና በደንብ ተብላልቷል እና አሁን ደርቀዋል ማለት ነው እንደምታዩት። እና ዛሬ ሊፈጭ ይችላል፣ ግን ለሚቀጥለው ትምህርት እንዲሆን ስለፈለኩ ነው እና ቤተሰቦቼ ቆይ ግን ለእኔ ላይክ ሼር ኮሜንት አይገባኝም ብላችሁ ታስባላችሁ። ለማንኛውም ላይክ ሼር ኮሜንት እንትናትሉ ኮሜንት በዚህ ጉዳይ ምክንያቱም እንደኔ ግራ ይገባቸው ሊኖሩ ይችላሉና ይችላል እና እንደዚህ ምክር ይፈልጋሉ እና እንድታስተምሩኝ ስል በትትና እጠይቃለሁ ማለት ነው። ያለውን ነገር ደግሞ አብረና ያለን ሰርቼ ስበላ ምናምን ነገር ያለውን አብሬ ያሳያቸዋለሁ። ቤተሰቦቼ ግን ለምታደርጉልኝ ነገር፣ ለምትሰጡኝ አስተያየት የእውነት ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። ከምንም በላይ የእውነት በጣም ነው ማመሰግነው። በቃ ከልባችሁ ነው ኮሜንት የምጽፉልኝ፣ ከልባችሁ ነው። የእውነት በጣም ብዙ ኮሜንቶች አስተምራችሁኛል እና በጣም ማመሰግ ነው። እግዚአብሔር ያክብርልኝ። ሌላ ምንም ቃላት የለኝም ከዚህ በላይ ምንም ሌላ ቃላት ዝግጅት ማለት ነው እና ሌላችሁን ፈልገው ቅመም ስገዙ ማለት ነው። ለዚህ ቅመሞች ናቸው። ቅመም ስገዙ እንዳልኳችሁ በጣም ተጠንቀቁ። አይታችሁ ግዙ። አይታችሁ ከመግዛትም አልፎ ማለት ነው በጣም ውሃ ያላቸውና ውሃ የሌላቸው አለ። ይሄ ተልባና ይሄኛው ዝንጅብልና ዝንጅብል ለሚፈጭ ከሆነ እንደዚህ ገዝታችሁ የደረቀውን ገዝታችሁ አጥባችሁ ብታደርቁት ለእናንተ በጣም አሪፍ ነው ብዬ ነው የማስበው። አሁን ክረምት ስለሆነ ዝንጅብል ለሁላችን የሚያስፈልገናል። በዚህ አጋጣሚ ግን እንዳዘጋጅላችሁ የምፈልጉት እነዚህ የትኩስ ነገሮች ካሉ እየደወላችሁ ማዘዝ ትችላላችሁ። ለትኩስ ነገር የሚሆኑ እነ ዝንጅብል፣ የሻይ ቅመም ምናምን ልታዙ ትችላላችሁ። ይሄ በትልቅ እንትን ብዬ መናገር ይችላለኝ። እና በቃ ልላችሁ ምፈልገው ቅመም ስገዙ እንትን በሉ። አሁን ይሄ እንትን ነው ጥቁር ቅመም ነው። እንዴት አርጌ ላሳያችሁ? ሻ ቆሞ እዚህ ጋር በቃ ካሜራውን ስልኬን ፊት ለፊት ስላስቀመጥኩት ማለት ነው። ይሄ ጥቁር ቅመም ነው ወይም ጉንዶ በርበሬ ነው፣ ግን ነጩ ስለሆነ ነው። ይሄንን አጥቤ አስጥቼ አድርቀዋለሁ። እንደምታዩት በጣም ነው የሚያምረው ማለት ነው። ሳህን ስንፍና ነው እኮ ሳህን ባመጣ አሪፍ ነበረ ትላላችሁ። ለማንኛውም ይሄ እንደዚህ ነው ታጥቦ፣ እንደዚህ አድርቃችሁ አሁን እንደዚህ በደንብ ከደረቀ ብታስቀምጡት ምንም አይሆንባችሁ ማለት ነውና እንደዚህ ነው የምመክራችሁ። እንግዲህ እኔ ኢትዮጵያ ከመጣው የተማርኩት ነገር በጣም ተዘጋጅቼ ነበር እንደመጣው የሆነ በጣም ብዙ ወዲያው እንደመጣው ማለት ነው። ገዝቻ እስከምጫው ሁሉ ቅመም ተበላሽቶ ተበላሽቶ ብኝ ሁሉ ያውቃል። አረብ ሀገር የለመድኩት ነው። አረብ ሀገር የለመድኩት ቅመም ነው ብቻ ነው፣ ወይ ታጠባል ወይ ለቀማ። አረብ ሀገር ያለው አጥቤ ምናምን አሰጣለሁ ነው። እዚህ ከመጣችሁ ግን እንደዚህ ስትገዙት የሆነ ቅመም ነው ምታገኙት ማለት ነው። ወረዴ አጥቤ አድርቄዋለሁ። ጥቁር ቁንዶ በርበሬ ነው እንደምታዩት የእኛውን አድርገው የተዘጋጀ ቅመም ነው። የስጋ መጥበሻውን አላጠብኩትም የስጋ መጥበሻውን አላጠብኩትም። እንትን ነው ያደረኩት፣ ለቅሜዋለሁ፣ አንፍሸዋለሁ፣ ለቅሜ አስጥቸዋለሁ። በቃ እነዚህ ናቸው። ፀሐይ በደንብ ባስመታቸዋቸው ቁጥር ለእናንተ አሪፍ ነው የሚሆኑት ማለት ነው። ከዚህ በላይ የምላሳያቸው በቃ ቅመሞች ናቸው። እዚህ ጋር ያለት እንዳሉ ቅመሞች ናቸው። የእኛው ድንብላ ላለኝ በቃ የሚያስፈልጉኝ ቅመሞች እንደዚህ ነው። ሰሞኑን ቅመም ስለማዘጋጅ ነው እና ቤተሰቦቼ እስካሁን እዚህ ደርሳቸዋል መጨረሻውንም አብራ